የማንጎ ቅጠል ለስኳር ታማሚዎች የሚሰጣቸው ጥቅሞች፣ በመጀመሪያ የስኳር በሽታ ምልክቶች ምን ምን እንደሆኑ እንመልከት። የተለመዱ የስኳር በሽታ ምልክቶች የሚከተሉትን ያካትታል። አንድኛ ከፍተኛ የሆነ የውሃ ጥም ፖሊደፕሺያ፣ ሁለትኛ በተደጋጋሚ ሽንት መሽናት ፖሊዩሪያ፣ ሦስትኛ የረሃብ ስሜት መጨመር ፖሊፋጂያ፣ አራትኛ ያልታወቀ የሰውነት ክብደት መቀነስ፣ አምስትኛ ድካምና አካላዊ መዛል፣ ስድስትኛ እይታ መደብዘዝ ሰባትኛ የቁስሎች ፈውስ መዘግየት፣ በተደጋጋሚ በኢንፌክሽኖች መጠቃት ለምሳሌ በኢስት ኢንፌክሽን። ሰባትኛ በእጅ ወይም በእግር ላይ የመውረር ወይም የመደንዘዝ ስሜት ኒውሮፓቲ፣ ስምንትኛ የቆዳ መድረቅ እና ማሳከክ ናቸው። ማስታወሻ፣ የአይነት አንድ የስኳር በሽታ ምልክቶች በፍጥነት የሚታዩ ሲሆኑ የአይነት ሁለት የስኳር በሽታ ደግሞ ቀስ በቀስ የሚታዩ ወይም የሚመጡ ናቸው። የበሽታው ምልክቶች የሚቀጥሉ ወይም እየተባባሱ የሚመጡ ከሆነ ሐኪም ማማከር አስፈላጊ ነው። የስኳር ሕመምን ለመቆጣጣር ከሚረዱ መንገዶች መካከል አንዱ ደግሞ የደም ስኳር መጠናችንን መቆጣጣር ነው። በመሆኑም የማንጎ ቅጠል ሰውነታችን ኢንሱሊን የማምረት አቅም እና የግልኮስ ስርጭት እንዲጨምር ያደርጋል። ይህ ደግሞ በደማችን ውስጥ ያለን የስኳር መጠን ለመቆጣጣር ይረዳናል። ሁለተኛ የኮሌስትሮል መጠንን መቆጣጣር። የስኳር በሽታ ታማሚ ከሆንን በሰውነታችን ውስጥ ያለው ከፍተኛ የሆነ የኮሌስትሮል መጠን የልባችን ጤንነት ላይ የከፋ ጉዳት ሊያስከትል ይችላል። ሆኖም ግን የማንጎ ቅጠል በፒስተን በቫይታሚን ሲ እና በፋይበር ንጥረ ነገሮች የበለጸገ በመሆኑ ከፍተኛ የሆነ የኮሌስትሮል መጠንን ለመቀነስ ይረዳል። ሶስተኛ በስኳር ሕመም ምክንያት ለሚከሰት የዓይን ሕመም የማንጎ ቅጠል በቫታሚን ኤ የበለጸገ በመሆኑ ለዓይን ጤንነት የሚሰጠው ጠቀሜታ ከፍተኛ መሆኑን ጥናቶች ያሳያሉ። ከዚህ በተጨማሪም የማንጎ ቅጠል የስኳር ህመም ምልክቶች የሆኑትን በእንቅልፍ ሰዓት ቶሎ ቶሎ ሽንት መሽናት፣ ከፍተኛ የሆነ የሰውነት ክብደት መቀነስና የአይን ይታ መደብዘዝ ወይም ብፍታ ችግሮችን ለመቀነስ ይረዳል። የማንጎ ቅጠል አጠቃቀም በመጀመሪያ ከማንጎ ዛፍ ላይ የተቆረጡ ከ10 እስከ 15 የሚደርሱ ቅጠሎችን ማዘጋጀት፣ ከዚያም ውሃ ማፍላት፣ በሚፈላው ውሃ ውስጥ የማንጎ ቅጠሉን በመጨመር አንድ ላይ እንዲፈላ ማድረግ፣ ከዚያም የፈላነውን ውህድ ባለበት ማሳደር ጠዋት ከእንቅልፋችን እንደተነሳን ሌላ ምግብም ይሁን መጠጥ ከመውሰዳችን በፊት ያዘጋጀነውን ውህድ እንደ ሻይ መጠጣት። ይህንን ውህድ ለሁለት ወይም ለሶስት ወራቶች ያህል ያለማቋረጥ በዕለት ከዕለት ተግባራችን ውስጥ በማካተት በቀላሉ የስኳር ህመምን መቆጣጠር ያስችለናል። ተፈጥሯዊ የሆኑ ጤናነክ መረጃዎች እንዲደርሳችሁ ላይክ፣ ኮመንት፣ ሰብስክራይብ ያርጉ።